ጤናይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን፣ እንዴት ናችሁ? እግዚአብሔር ይመስገንኛ በጣም ደህና ነው። ዛሬ ደግሞ በተለያዩ ማቴሪያሎች የተዘጋጁ የሀበሻ ቀሚሶችን እያሳየኋችሁ አብሬያችሁ እቆያለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ፣ እንዲሁም ላይክ፣ ሸር፣ ሳብስክራይብ ማድረጋቸው ደግሞ እንዳትረሱ። ወደ ቪዲዮችን ስንሄድ ቀሚሱ ይህንን ይመስላል። አዲስ ዲዛይን ቀሚስ ነው እንደምታዩት በጣም ነው የሚያምረው። አንገቱ በአራት ማዕዘን ይሆንና። እዚህ ጋር ይወርዱ። ልክ ወገቡ ላይ ከሁለት ይከፈላል ማለት ነው። በዚህ መልኩ የተዘጋጀ የጎንደር ቀሚስ ነው። የጎንደር ቀሚሶች በተለያዩ አይነት ዲዛይኖች እየሰራን እንደሆነ የምታውቁት ነው። ብዙ ከስተመሮቻችንም ልብሶቻችንን እየወደዳቸዋቸው ነው። ሶ ይሄኛው ዲዛይን ደግሞ በዚህ መልኩ አድርገን ሰርተነዋል ማለት ነው። በጣም ነው የሚያምረው። ፎርማል ጎንደረኛ ፈትሎችን ነው የምንጠቀመው። ከጀርባው ልክ እንደዚህ አረንጓዴ ጥለት አለው ጀርባ ዙሪያውን ማለት ነው። ፊት ለፊቱ ደግሞ ባዶ ይሆንና ከላይ የሚወርደው ልክ እንደዚህ ሆኖ እስከታች ይወርዳል ማለት ነው። ወገቡ ላይ ደግሞ መለያያው ይሄንን ይመስላል። በጣም ነው የሚያምረው። እጅጌው ላይ ልክ እንደዚህ አጠር ያለች ጥልፍ ተጠቅመናል። እጁ ለማውጣት እና ለማስገባት እንዲመች ዚፐር ተጠቅመናል ማለት ነው። ልክ እንደዚህ እንደምታዩት በጣም ነው የሚያምረው። ቆንጆ ቀሚስ ነው። እንደተለመደው በደብል ፈትል ነው ልብሶቻችንን የምንሰራው። ፈትሉ ደብል ነው። ከዛ ስር ደግሞ ሴቶች እንደዚህ ሳተን ገበሮች እንጠቀማለን ማለት ነው። ይሄንን ያበሻ ቀሚስ በጣም እንደወደዳችሁት ተስፋ አደርጋለሁ። እኛ በጣም ወደነዋል። ቆንጆ ረዥም መቀነት አለ። ልክ እንደዚህ እንዳያችሁት፣ መጀመሪያ እንዳያችሁት እንደ ስካርፍም አል ማድረግ ይቻላል ካስፈለገ፣ አሊያ ደግሞ ወገብ ላይም ሸብ አድርጎ ማሰርም ይቻላል ማለት ነው። ልክ እንደዚህ ወገብ ላይ ደግሞ ልክ እንደዚህ ሲታሰር እዚህ ጋር ያለውን መለያያ ፓርቶንም ሸፈን ሲያደርገው ውበትን ይኖረዋል ማለት ነው። ልክ እንደዚህ ማድረግ ይቻላል። ቆንጆ ደግሞ በአስር እና በአስራ ሁለት ክንድ ሳይዝ አማራጮች። ቆንጆ ደግሞ ነጠላ አለ። እዚህ ጋር የተጠቀምነው ጥለት አረንጓዴ ስለሆነ ነጠላውንም ደግሞ አረንጓዴ ከለር ተጠቅመናል ማለት ነው። እናንተ ኦርደር ስታደርጉ በቀይም በቢጫም ጥለት ኦርደር ማድረግ ትችላላችሁ ማለት ነው። ስለዚህ የከለሮችን እየቀየራችሁ ኦርደር ማድረግ ትችላላችሁ። ይሄንን የሀበሻ ቀሚስ እኛ ጋር በስምንት ሺህ ብር ብቻ ነው የምታገኙት። ልክ እንደዚህ አልቆለት ኮምፕሊት ስምንት ሺህ ብር ታገኙት አላችሁ ማለት ነው። እኛ በጣም ወደነዋል፣ እናንተም ደግሞ እንደወደዳችሁ ተስፋ አደርጋለሁ። ወደዚህኛው ቀሚስ ስንሄድ ደግሞ ይሄኛው ቀሚስ ምንም አይነት ጥለት፣ ምንም አይነት ጥልፍ የለው ከፈትል ብቻ አሁን ሆኖ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። በጣም ነው የሚያምረው። እንደምታስ አንገቱ በኦ አማራጭ ነው የሰራነው። አንገቱ ኦና እጁ ደግሞ ልክ እንደዚህ ለቀቅ ብሎ የተዘጋጀ ቀሚስ ነው ማለት ነው። ሲንግል ፈትል ነው የተጠቀምነው ወይቱ ቀለል እንዲል ነው ያደረግነው። ምክንያቱም ምንም አይነት ጥልፍም ስለሌለው መሸከም የሚችለው ነገር የለም። ስለዚህ ምንም አይነት ደብልም ባናደርገው ቆንጆ ይሆናል ማለት ነው። ቀለል ያሉ የሀበሻ ቀሚሶችን ከፈለጋችሁ እነዚህ አማራጮች ይሆናሉ ማለት ነው። ከስር እንደምታዩት ሳተን ገበር ተጠቅመና እታች አጭር የሆነ ከሽከሻለው አንድ ደረጃ አስመራለው ማለት ነው። እንደምታዩት እታች ላይ ዙሪያውን በስድስት አርብ ነው የተሰራ። ሰፊ ሆኖ የተዘጋጀ የሀበሻ ቀሚስ ነው። በጣም ነው የሚያምረው። ይሄንን የሀበሻ ቀሚስ በስካርፕ እና በነጠላ አማራጮች አድርገን ነው ያቀረብንላችሁ። ልክ እንደዚህ እንደምታዩት አንገቷ ላይ ጣል የምትደረግ ትንሽዬ ይህ ሳይዝ ያላት ስካርፕ አድርጋችሁን መጠቀም ትችላላችሁ። አይ ደግሞ ለቤተ ክርስቲያን ነው የምንፈልገው ካላችሁም ደግሞ በትልቅ ነጠላ አማራጭም አድርገን ሰርተነዋል ማለት ነው። ልክ እንደዚህ እንደምታዩት ደግሞ ይሄኛው ደግሞ ምንም ጥለት የሌለው 12 ክንድ ነጠላ ነው ማለት ነው። ስለዚህ ኦፕሽናል ነው፣ ከፈለጋችሁ ጠል ማድረግ ከፈለጋችሁ ስካርፍን ብቻ መጠቀም ይቻላል። በስካርፍ ብቻ ሲሆን ይሄንን ቀሚስ 4500 ብር ነው እኛ ጋር የምታገኙት። በትልቅ ነጠላ ሲሆን ደግሞ 5000 ብር ብቻ ነው የምታገኙት ማለት ነው። እንደዚህ አይነት የተለያዩ ቆንጆ ቆንጆ የፈትል ልብሶችን ኦርደር ማድረግ ከፈለጋችሁ አሁንም ምርጫችሁን መዓዛ ጥበብና ሽፎን እንድታደርጉ እንጋብዛችኋለን ማለት ነው። ያው በፈትል ልብሶቻችን የታወቅን እንደሆነ ታውቃላችሁ። ብዙ ከስተመሮቻችን እኛ ጋር የሚገዙት ልብሶች የፈትል ልብሶች ናቸው። ስለዚህ ከፈትል ልብሶቻችን መካከል ደግሞ ይሄ የምታዩት የሀበሻ ቀሚስ ልክ እንደዚህ በዶቃ ሰማያዊ ዙሪያውን ቅጠል እንደዚህ ተጠልፏል። እታች ላይ ዙሪያው በስድስት አርብ የተሰራ የሀበሻ ቀሚስ ነው። እንደምታዩት አንገቱ ደግሞ በአራት ማዕዘን ሆኖ ልክ እንደዚህ ተሰርቷል ማለት ነው። እዚህ ጋር ደግሞ ኤክስተርናል ቀበቶ ተጠቅመናል። ኖርማሊ ቀበቶ የሌለውም አድርጋችሁ መጠቀም ትችላላችሁ። ልክ እንደዚህ ቀበቶን ኤክስተርናሊ ስለሆነ ልክ እንደዚህ እንደመቀነት እንደዚህ አድርጋችሁ ከጀርባ በኩል ማሰር ትችላላችሁ ማለት ነው። ስለዚህ በሁለት አማራጮች ይህንን ልብስ መልበስ ትችላላችሁ። ስስ የሚባል አይነት ፈትል ነው የተጠቀምነው። ልክ እንደዚህ እንደምታዩት ሲንግል ፈትል ነው የተጠቀምነው፣ ባለአንድ አስመራ እዚ ጋር አንድ ደረጃ አስመራ ተጠቅመናል። ከዛ ስር ደግሞ እንደምታዩት ሳተንገበር ተጠቅመናል ማለት ነው። ሳተንገበሩ ገበሩ ክሬም ከለር ስለሆነ ፈትሉ ጋር ያለው ኮምቢኔሽን በጣም ቆንጆ ይሆናል ማለት ነው። እንደምታዩት ደግሞ አልፎ አልፎ ፈርጦችን ተጠቅመናል። እንደዚህ ልፍ ልፍ እያለን በፈርጥ አስበናል ማለት ነው። በጣም የሚያምር ቆንጆ የፈትል ልብሳችን ነው ማለት ነው። እጅጌው አጭር አጅጊ ነው። ልክ እንደዚህ እንደምታዩት ክንዳችን ላይ እንደዚህ ላስቲክ አለው ማለት ነው። በረዥምም አድርጎ መሰራት ይቻላል። ምርጫችሁን እናከብራለን። ቆንጆ 12 ክንድ ነጠላም አለን። በምትፈልጉት ሳይዝ መሰራት ይችላል። ነጠላ በ10 እና በ12 ክንድ አማራጮች እኛ ጋ ነጠላዎችን ማግኘት ትችላላችሁ። ያው አንዳንድ ከስተመሮች ትልልቅ ነጠላዎችን ይፈልጋሉ። አንዳንድ ከስተመሮች ደግሞ አብሬጅ ነጠላዎችን ይፈልጋሉ ማለት ነው። ሶ ትልልቅ ነጠላ ለምትፈልጉ 12 ክንድ ነጠላዎችን ነው የምንጠቀም አነስ ያለ አብሬጅ ደግሞ ለምትፈልጉ አስር ክንድ ነጠላዎች እንጠቀማለን ማለት ነው። ይሄ አበሻ ቀሚስ ከጀርባ በኩል በዚህ አድርገን ነው ልክ እንደዚህ በዚግዛግ አድርገን ነው የሰራነው። ጥልፉም ልክ እንደዚህ ይወርዳል ማለት ነው። እንደምታዩ እዚህ ጋር ጀርባው ክፍት ነው የሚሆነው። ክፍት እንዳይሆን የምትፈልጉ ከሆነ ደግሞ ከዚህ ስር ደግሞ ፈትል እንጠቀምና ከቨር እንዲያደርገው። ይሄኛው ዚግዛጉ ፓርት ግን ራሱን መጠቀም ይቻላል ማለት ነው። በጣም ቆንጆ ፋሽን ከሚባሉ ስታይሎች መካከል አንዱ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ቆንጆ ቆንጆ የሀበሻ ቀሚስ ነው ትወዱታላችሁ። ይሄንን የሀበሻ ቀሚስ እኛ ጋር በ6500 ብር ብቻ ነው የምታገኙት። በተመጣጣኝ ዋጋ የፈትልና የመነ ልብሶችን ኦርደር ማድረግ ከፈለጋችሁ በድጋሚ አሁንም ምርጫችሁን መዓዛ ጥበብና ሽፎን ጋር እንድታደርጉ እንጋብዛችኋለን ማለት ነው። ይሄኛው ቀሚስ ደግሞ እንደምታዩት በአንገቱ በአራት ማዕዘን ሆኖ እዚህ ጋ ቪሽፕ የመጣ ቀሚስ ነው። ዙሪያውን ደግሞ ልክ እንደዚህ ተጠልፏል ማለት ነው። በአራት አርብ የተሰራ የሀበሻ ቀሚስ ነው። እንደምታዩት ሲንግል ፈትልን የተጠቀምነው። ከሲንግል ፈትሉ ጀርባ ደግሞ ሳተን ገበሮችን ተጠቅመናል ማለት ነው። እጅጌው ስታይሉ ልክ እንደዚህ ነው። በጣም ነው የሚያምረው ቆንጆ የሀበሻ ቀሚስ ነው። እስካርፕና ነጠላ አንድ ላይ ተደርጎ የተሰራ የሀበሻ ቀሚስ ነው። ሁለቱንም ነው እኛ ስንሰጣችሁ ሁለቱንም አብረን ነው የምንሰጣችሁ ማለት ነው። እስካርፑ ልክ እንደዚህ እንደምታዩት እንደዚህ የተጠለፈለት ሆኖ አንገት ላይ ጣል ማድረግ እንዲቻል፣ ከፈለጋችሁም እንደ መቀነት አድርጋችሁ ማሰር ትችላላችሁ። በተጨማሪ ደግሞ ቆንጆ አስርና አስራ ሁለት ክንድ ነጠላ ኦፕሽን አድርገን አቅርበናል ማለት ነው። ይሄ በአስራ ሁለት ክንድ የተሰራ ነጠላ ነው። በጣም ቆንጆ ነጠላ ነው እንደምታዩት ልክ እንደ ካችኛ ነጠላውም ተጠልፏል ማለት ነው። ይሄንን የሀበሻ ቀሚስ እኛ ጋር በ6500 ብር ብቻ ነው የምታገኙት። ቆንጆ የሀበሻ ቀሚስ ነው። ልክ እንደ ቅድሙ ቀሚስ ይሄኛውም ጀርባው ልክ በዚህ መልኩ ክፍት አድርገን የሰራ ነው። ልክ እንደዚህ አድርገን ሰርተናል። ጀርባው ክፍት እንዲሆን የማትፈልጉ ከስተመሮቻችን ደግሞ ቅድም እንደነገርኳቸው ከስር ጨርቆችን በመጠቀም ከበር ማድረግ ይቻላል። ምርጫችሁን እናከብራለን። በሁለቱም አይነት ኦፕሽኖች ዋጋችን ተመሳሳይ ነው። ስለዚህ በምትፈልጉት አይነት አማራጮች ቀሚሶችን ኦርደር ማድረግ ከፈለጋችሁ ዋትሳፕ፣ ቴሌግራም ላይ ጻፉልን። ኮንታክት በምታደርጉን ጊዜ ቮይስ ሜሴጅ ብታስቀምጡልን የተሻለ ይሆናል። ምክንያቱም በስልክ ብቻ የምናወራቸው ነገሮች ሊጠፉብን ይችላሉ፣ ሊረሱ ይችላሉ ግን ቮይስ በምታስቀምጡልን ሰዓት ግን ልብሶችን በምንሰራበት ጊዜ ቮይሳችሁን በተደጋጋሚ እያዳመጥን በምትፈልጉት አይነት ስታይል የነገራችሁንን ሳንረሳ እንድንሰራ ያግዘናል ማለት ነው። ይሄንን ስለምታደርጉ ደግሞ ከወዲሁ እጅግ አድርጌ አመሰግናለሁ። አረንጓዴ፣ ቢጫ፣ ቀይ ልብስ ነው እንደምታዩት። ከለር ኮምቢኔሽኑ በጣም ያምራል። ቆንጆ መቀነት፣ ቆንጆ ነጠላ አለው። አንድ ላይ በአራት አርብ ነው የተሰራ እንደዚህ ከፊት ለፊት ሁለት አርብ ከኋላ ደግሞ አረንጓዴ፣ ቢጫ፣ ቀይ ጥለት ያለው ሁለት አርብ አጠቃላይ አራት አርብ አድርገን የሰራ ነው። እንደተለመደው ደብል ፈትል ነው የምንጠቀመው። ከፈትሉ ከደብል ፈትሉ ስር ደግሞ ሳተን ጀበሮችን እንጠቀማለን ማለት ነው። ቆንጆ መቀነትና ቆንጆ ነጠላ አለው። ይሄ ቀይ እጅጌው በአጓጉል ሆኖ ሰፋ ባለ ነው የተሰራ። ከዚህ በፊት በሙሉ እጅጌ አሳይቻችሁ ነበር። ስለዚህ እናንተ የወደዳችሁትን አይነት እጅጌ ስታይል መምረጥ ትችላላችሁ ማለት ነው። እንደምታዩት ከላይ ኮምቢኔሽኑ በጣም ነው የሚያምረው። ቆንጆ ነጠላ፣ ቆንጆ መቀነት አለው። ይሄንን የሀበሻ ቀሚስ እኛ ጋር በ7500 ብር ብቻ ነው የምታገኙት ማለት ነው። ይሄኛውን የሀበሻ ቀሚስ ደግሞ ከዚህ በፊትም ቪዲዮ ሰርቼየላችሁ ነበር። አሁን ድጋሜ ስሪልን ዲቴሉን እያሳየሽን ያሉ ከስተመሮች ስላሉ ይሄንን ቀሚስ ድጋሜ ነው እየሰራሁት ያለሁት ማለት ነው። እንደምታዩት በፈርጥ ያማረበት ያሸበረቀ የሀበሻ ቀሚስ ነው። ቬዥ የምንለው ወይንም ክሬም ከለር የምንለው ጥልፍ ስታይል ነው የተደረገለት። በጣም ነው የሚያምረው። እንደምታዩት ጥልፉ ጽቡቅ ተብሎ የተሰራ ጥልፍ ነው። ከጀርባ በኩል ደግሞ በደረጃ ስታይል አድርገን ያስጠለፍ ነው ማለት ነው። ይሄ የሀበሻ ቀሚስ ሙሉ ለሙሉ በጥልፍ የተሰራ የሀበሻ ቀሚስ ነው። እንደምታዩት ከጀርባ ሁለቱ አርብ በዚህ መልኩ በደረጃ ሆኖ ከፊት ለፊት ያለው ሁለቱ አርብ ደግሞ ልክ እንደዚህ ሶስት መስቀሎች አንድ ላይ ሆነው በሚያምር ዲዛይን እንደዚህ ሆኖ ወርዷል ማለት ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ የተሰራለት የሀበሻ ቀሚስ ነው። መቀነቶችን ትመስላለች ቆንጆ መቀነት ነው። እንደ ስካርፕም አድርጋችሁ መጠቀም ይቻላል። ነጠላ ደግሞ 12 ክንድ ነጠላ በዚህ መልኩ ደግሞ አድርገን ሰርተነዋል ማለት ነው። ይሄንን የሀበሻ ቀሚስ እኛ ጋር በ14 ሺህ ብር ብቻ ነው የምታገኙት። በጣም የሚያምር የአንገት ቅርጽ አለው ከፊት ለፊቱም። ከጀርባ በኩልም ያለው የአንገት ቅርጽ በቪ ሆኖ ነው የወረደው ማለት ነው። በጣም ነው የሚያምረው እንደምታዩት ቆንጆ የአበሻ ቀሚስ ነው። ይሄንን የአበሻ ቀሚስ እኛ ጋር በ14 ሺህ ብር ነው የምታገኙት። በጣም በቆንጆ ፈትል፣ የጎንደር ፈትል እንዲሁም በቆንጆ የስፌትና የጥልፍ አማራጮች ቆንጆ ቆንጆ የፈትል ልብሶችን ኦርደር ማድረግ ከፈለጋችሁ ምርጫችሁን መዓዛ ጥበብና ሽፉ እንደምታደርጉ ተስፋ እናደርጋለን። እንደተለመደው ጥልፉን መሸከም እንዲችል ፈትሉን ደብል ነው ያደረግነው፣ ከዛ ስር ደግሞ ሳተን ጋር ተጠቅመናል ማለት ነው። በጣም ቆንጆ የሚያምር ልብስ ነው። ኦርደር አድርጉን። ስለተከታተላችሁ እጅግ አድርገን እናመሰግናለን። ያላችሁበት ሰላም ሁኑ።